እየከፈልን የሁላ ዶዝ እየወሰድን ለምረው ማንከሳ ይላሉ። እራሳቸው ይነግሯቸዋል፣ አይሰሙም። እኔ አሁን የምታስታውሱ ከሆነ ኤሪሊጂ ዋክ ወጣለሁ፣ ዝም ብዬ ዝም ብዬ ነው። ዋክ ምታ፣ ዋክ ማድረግ አለባችሁ። ወክ አድርጉ፣ ቢያንስ ለአንድ ሰዓት ለውጡ። የምታዩትኝ እንደዛ ነው። ተረዳችኝ አላችሁ? ይሶት ወጣችኋል። ተረዳችኝ አይደለ? ኢትዮጵያ ገብቷል ተብሏል እንደውም የሆነ ሰው መጠቀም ሳይጀምር አይቀርም። ኢትዮጵያ ገብቷል ተብሏል። ልንገራችሁ ወስዳችሁ ማለት ነው ሰላሳ ዶዞዝ ይችላል ከሰው የሚሉ ሰዎች አሉ። ነው ወስዳችሁ ጂም መሄድ አለባችሁ። በሳምንት ሁለቴ ጂም ክብደት ማንሳት አለባችሁ። ለምን አጥንታችሁ ማለት ነው። አጥንታችሁ ምንድነው እንትኔ ማለት ቻንስ አለው አጥንታችሁ እንዴት ነው ማስተካከል አለባችሁ። በማለት ነው ይሟሟል። በቃ ጥንታችሁ እንትን ይላል። ስለዛ ጥንታችሁ ማስተካከል አለባችሁ። በሳምንት ሁለት ጂም መሄድ አለባችሁ። በየቀኑ ጎላችሁ ላይ እስክትደርሱ ድረስ በየቀኑ ዋክ ማድረግ አለባችሁ። በቀን አንዴ ሰላሳ ደቂቃ ዋክ ማድረግ አለባችሁ፣ ወይ ደግሞ አርባ ደቂቃ ዋክ ማድረግ አለባችሁ። ማርያምን ያለ በዛ አይሰራም። ብዙ ሰዎች አይቻለሁ እዚህ የሚኛም ሀገር ማለት ነው። ወይኔ ሰውነት ያልከሳ ምናምን ይህ ሁሉ ዶዝ እየወሰድኩ ይላሉ። ሰውነት ይሳሳል። ቴንኪዩ ሰውነታችሁ ይሳሳል ሰውነታችሁ ይሳሳል። ታፋችሁ እንደዚህ ዘለዝ። እንዴት ብዬ ላስረዳችሁ? እንደ አሮጊት እንደ አሮጊት መስራት አለባችሁ። ሰውነታችሁ ትንሽ ቤት ውስጥ ቤት ውስጥ ራሱ ማድረግ ትችላል። መሮጫ ቤት ውስጥ ማድረግ ትችላላችሁ። ብረት ቤት ውስጥ እኔ አሁን የዴቪድን አነሳለሁ ምናምን፣ እንደዛ ማድረግ አለባችሁ። ያለብን አጥንታችሁ እንትን ይላል መንገራችሁ ዝም ብላችሁ አጥንት ያሳሳል። ቴንኪው አጥንታችሁ ይሳሳል። ዊክ ነው የምትሆኑትኝ። ስለዛ ውሃ መጠጣት፣ ብዙ ውሃ መጠጣት በቀን ውስጥ ዋክ ማድረግ፣ እጅ ማድረግ። ከዛ በኋላ ፕሮቲን መብላት፣ ብዙ ፕሮቲን መብላት። ማርያምን ለውጥታ ያላችሁ ሁለት ወር፣ እግዚአብሔርን ሁለት ወር፣ የእኔ እኮ ኢየሱስ ስም ሁለት ወር ለውጥታ ያላችሁ። እንዲህ ሙሉ ጡቴ ለምን የለ ልምጥ ነው የምትሉት? አረ ውሸት ነው። መውለድ ነው የሚፈልጉ ውሸት ነው። ምን ይገናኛል? እንደውም የፔሪድ እንትናቸውን ያስተካከለልን ምናምን ሲሉ ሰምቻለን። ምናልሽ እዚህ ይህ ፔሪድ የሚዛበባቸዋል አይደለ ሰዎች፣ እነሱን ሁሉ አስተካከለልን ምናምን የሚሉ ሰዎች አይቻለን። በሰዓት በጊዜ አይመጣላቸው ማለት ነው። ዘፒታይድ እኔ እኮ ልገፋበት ነበር፣ ግን ሳየው ላልቅ ነው ነው አይሆንም ብዬ ነው። ሁኔታውን ሰው ጋይስ ላልቅ ነው። ራሴ ከዛ አስተካከላለሁ። አራት ወር ከተጠቀማቸው ሶስት ወር በቂ ነው። ከዛ በላይ እንዳትጠቀሙ። ከዛ በላይ ግን ስታቆሙት ቦታችሁ ላይ ላለመመለስ ምግባችሁን አስተካክሉ። ወደ ትመለሳላችሁ። እኔ የው ቀጥታ ነው የምነግራችሁ መቤቴኝ

ቆይ ልፈልግላችሁ። ዘፕታይድ ብላችሁ ነው የምታይኝ ደግሞ ማለት ነው። ቲክቶክ ላይ እንዴ ምንድን የምጣ እቺ አሁን ኦዞምፒክ ለሚጠቀመች መሰለኝ እቺ ሴትዮዋት ምን እንደምታህል እንደነበረች ይዋት። ቆይ ላሳያችሁ በማርያም አይ ጠፋች። ሲፋ ይ ሴትዮዋ ዞንፒክ ተጠቅማ ኢትዮጵያ ያለ እኮ ገብቷል ተብሏል። ኢትዮጵያ ገብቷል ተብሏል ደግሞ ማለት ነው። ዞንፒክ ሲያስፈራ የሚበሱበት በጣም ነው የሚያስፈራው። በጣም እንዴት እንደሚዘጋ ምግብ ያት እያሳየችበን፣ ምግብ እንዴት እንደሚዘጋ መብላት አትችሉም። በቃ እንደት በቃ ምግብ ዝግትር ምንድን ምትታሽ ይኸው ኢትዮጵያ ገብቷል መሰለኝ። ረቆይ ካልተሳሳት ኮይ ግን ደወዙ ይለያዩን አላውቅም። ስድስት መቶ ለአንድ ወር ማለት ነው መሰለኝ።